ሰላም ፋሚሊ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ በቀጣይ ቪዲዮ ተገኝታል። ዛሬ ደግሞ ሰው ማሳያችሁ እንግዲህ ሰላ ሸዋርማ እንግዲህ አደማመጥ ቄጣ እንዴት ይዳመጣል። የሸዋርማ ቄጣ እንዴት የሚዳመጡ ብሎ ሲጠይቁ ነበር። የሸዋርማ ቄጣ እንዴት እንደሚጣም እንዴት እንደሚዳመጥ ደግሞ ዛሬ አሳያችኋለሁ። በጣም በአሪፍ የሆነ ሁኔታ ቢያንስ የሸዋርማ ቄጣ እስከ ሳምንት ወይም እስከ አራት ቀን እስከ ሶስት ቀን የሚሆን ቄጣ ነው የሚንዳምጠው ቂጣውን በጣም የሚገርም ቂጣ ነው። የማይደርቅ ነው በቃ፣ ማክሲማም ፔስታ ላይ ሆኑ ወይም ላስቲክ ላይ ሆኑ ይለሰልሳል፣ የማይደርቅ ነው። ብዙዎቹ አይቲንግ ላይ ሁን ብዙ የሆነባቸው ያለት ከአንድ ቀን በኋላ የሚደርቅባቸው ነገር አለ። እሱንም እንት እንዴት እንደማይደርቅ አሳያችኋለሁ። ምንም አይነት መፈራካከት እንዳያመጣባችሁም እስከ ግብአቱ አሳያችኋለሁ። እሱንም እናያለን እና ባለፈው በሰራውላቸው ቪዲዮ ፒዛ እንደሚሰራ ልይቷ ጋር ሰረጨላችሁ ነበረ እና ብዙዎቹ ጠፋችሁ ነበረ። በውስጥ ላይም ኢንስታግራም ላይም ጠፋችሁ ላይ ነበረ የመለስኩላችሁ ነበረ። ግን ያው እኔም አልተመቼ ለመውጣት ትንሽ ስራ ሁኝ። ቀጣይ ግን አሳያችኋለሁ፣ ወጥቼ ምናምን እናሳያችኋለን። በጣም አሪፍ የሆነ ነገር የምናሳያችሁ ማለት ነው። አሪፍ የሆነ ነገር እናሳያችኋለን። እሱንም እናያለን። በጣም የሚገርም ለልዩቷ ራሱ እያሳየዋት ነበረ። አይ ቲንግ እሱ ልዩቷ ለመያዝ ሞክራለች። ሁላችሁም እያያችሁ ነበረ እና ያሳያችሁ ማለት ነው። ቴሌግራም ላይ ብዙዎች ጥፋ ነበረ። ቴሌግራም ላይ ነገር ምናምን ብላችሁ ሊንኩን አስቀምጨላችሁ ነበረ በሊንክ ምክንያቱ እየገባችሁ ደግሞ ሰብስክራይብ አድርጉ። ዩቲብ ላይ ምንም ሰብስክራይብ የተደረገ አይደለም። ሸርም አድርጉ፣ ሰብስክራይብ አድርጉልኝ እና አሁን ደግሞ ስለ ሻወርማ ቂጣ አሳያችኋለሁ። ሁላችንም እንከታተላለን።

እንደዚህ ነው የምናደርገው። ታያቸው አይደለም እንደዚህ ነው፣ የሻወርማ ቂጣችን እንደዚህ አድርገን ብዙዎቹ ስተት የነበሩት ማለት ነው። ታያቸው ምንም የማይቆራረጥ ነገር ነው ማለት ነው። በጣም የሚገርም ያቃጥላል። በጣም የሚያቃጥል ነው። ግሪን ስለሆነ ትንሽ ያው በግሪን ነው ያለባችሁ፣ በግሪን ነው የምንሰራው። በጣም የሚገርም የሻወርማ ቂጣ ላይ ነው፣ ብዙዎቹ ይደራረቃል በጣም ግብዓት ያው በግሪል ማለት ቻለ። ብዙዎች በኦብን እያደረጋችሁት ነው፣ እኛ ግን በግሪል ነው የምናደርገው። በጣም የሚገርም ነው፣ አሪፍ ነው። እዚህ ጋር ይታያችሁ አላ ስትናት ያት ስትናት ግን ምንም አትበቀ ምንም ቀዳዳ ነገር የለለው ዝም ነው፣ አይቆራረስ ነው፣ አይትም ለሶስት ቀን ምናምን እንደዛ ነው የምንጠቀመው። ለሶስት ቀን ምናምን ምናምን በጣም የሚገርም ነው ማለት ነው። ሶ እንግዲህ ዛሬ ስለ ሻወርማ ቂጣ ነው አሳየን እያላችሁ ሳሳያችሁ የነበረው ማለት ነው። ግሪል ላይ ስለሆነ ምን ታያቸዋ እንደዚህ እያደረጋችሁ ነው ብዙ ጊዜ እንትን የምትሉት ማለት ነው ስላትያእንግ እያያችሁ ዛሬ እያሳየናችሁ ያለ እንግዲህ ያው ቂጣውን ነው። ቀጣይ ደግሞ ሻወርማውን እየሰራን አሳያችኋለሁ። ግባቱንም እናሳያችኋለን። ምን ግባት አለ ቢሆን እሱን የምናያለን። የዛሬ ቪዲዮዋችን ሰራ እሱ ነው። እንግዲህ ቀጣይ ቪዲዮ እንገናኛለን። ሰላሙን ይወርዳችኋል።

ሻወርማ ቂጣ እንዴት ነው የሚዳመጠው እያላችሁ ነበረ፣ እያሳያችሁ ነበረ። ሻወርማ ቂጣ እንዴት አይደርቅ እንደሆነ በጣም በሚገርም ሁኔታ እያሳያችሁ ነበረ። አሁን እስኪ እናየዋለን። ወደ ቪዲዮም አይተን እንመለሳለን። በደንብ እንዳይደርቅ የምታደርጉበት ፓውደር አለ። በጣም ብዙ ግብዓት አለው ፓውደሩ ማለት ነው። እንዳይደርቅ የምጠቀሙበት ግብዓቶች አሉ። እሱንም እናያለን። ሰው እንግዲህ አሁን ወደፊት እናሳያችሁ እንግዲህ በጣም እንግዲህ ሰረ ኪችን ውስጥ ምን አይነት ነገር እንደሚሰራ በርገር፣ ፒዛ፣ ሻወርማ፣ አይቲንግ የተለያዩ ነገሮች እንዴት እንደሚሰሩ እሱንም እናሳያቸው። ዛሬ ግን ዘንላቸው የቀረቡ ብዙ ጊዜ ኮሜንት ላይ እያነበኩ ነበረ ሸዋርማ ቂጣችን ቂጣው እየተተካከሰ ነበረ። እንዴት አድርጌ ነው ምሰራው? ለስንት ቀን ነው ቂጣው ስ የሚቆይልን? ምንድን ነው የምታደርግበት እያላችሁ ስጠይቁ ነበረ። እሱንም እናያለን አይተን እንመለሳለን። እንግዲህ እዚህ ጋ ነው ይ የሸዋርማ ቂጣ ነው መሳ ቂጣው ይሄ የሚታየት ማለት ነው። በጣም የሚገርም ነው ይሄ ማለት ነው። በጣም የሚያምር የሚገርም ነው የሸዋርማ ቂጣው እዚህ ጋር ምታይ ይታያቸዋል። እዚህ ጋር በጣም አሪፍ ሆኖ ማለት ነው። ማይደር ለሳምንት ነው ይሆናል አይ ቲንክ። እንግዲህ ሻወርማ ቂጣ እንደዚህ ይሄን ይመስላል ቂጣችን ማለት ነው። ይሄን ነው ይመስላል በጣም አሪፍ። ከውስጥ ብዙ አይነት ፓውደር አለው የሚደረገው ማለት ነው። ይሄ አስተዋጭታል ነው እንደ ታረጉት የማይቀደድ ማለት ነው። እዚህ ጋር እንደዚህ ያለ እነዚህ ማለት ነው። ሰው እንግዲህ እኛ ምንጋግረው ቢያንስ ከ ከመቶ በላይ ነው የምንጋግረው ገና እየጀመርን ነው እንደዚህ የሚያምር ማለት ነው እንደዚህ ሲሆንላችሁ ነው ብዙ ጊዜ ቂጣ ላይ መድረቅም የለበትም እንደዚህ አሁን ይሄ በጣም ቴስት የሆነ በጣም አሪፍ የሆነ ለስለስ ያለ ቂጣ ነው ታያችኋል ይሄ እና ምንም መቀደል የማይችል ቂጣ ነው ይሄ ማለት ነው ደስ የሚል ነው እና ዛሬ ቂጣችን በጣም የሚገርም ቂጣ ነው እየሰራ ያለን ማለት ግሪን ላይ ላ ግሪን ደግሞ እዚህ ጋር ነው ታያችኋል በጣም የሚገርም ማለት ነው እዚህ ጋር እንዲህ አርጋችሁ የሚገለብጡት ማለት ነው በቃ ይኸው አምስቱን አራቱን አንዴ ጥቆርጣላችሁ እንደዚህ አርጋችሁ ታያችኋል እዚህ ጋር ትንሽ ውስጥ ግባ ታደርጋላችሁ ታያችዋ እንደዚህ ማለት ነው። ሰው የሸዋርማ ቂጣ ብዙዎች ጠይቃችሁ ነበር። የሸዋርማ ቂጣ እየተፈረከሰብን ነው ምናምን እያላችሁ ነበረ እና እንዳይፈረከስባችሁ እንደያጋችሁ ነው የሚዳመጡት ማለት ነው። እንዳይፈረከስባችሁ በቃ ይሄ ጋር እዚህ ጋር እንዲያደርጋችሁ ከዛ በኋላ ትገለብቱታላችሁ። እንደዚህ ሲበስል ማለት ነው ከበሰለ በኋላ እንደዚህ ትገለብቱና እዚህ ጋር ታደርጉታላችሁ። እና ብዙዎቹ ሻዋርማ እንዴት ነው ቂጣው እየደረቀብን እየተፈረከሰብን እያላችሁ ብዙዎች ለሰራችሁት ሶ ዛሬ እንግዲህ ማሳያችሁ በጣም እና ግብአቱን ደግሞ አሳያችኋለሁ። አብዛ አይ ቲንግ የሚያስፈልጋችሁ ምን ነብትሉ ከውስጥ ጋር የሚደረገው ነገር ነው። ከውስጥ ጋር ቂጣው ሲዳመጥ በጣም የሚገባበት ግብአት አለው። ፓውደር አለው፣ በጣም አሪፍ የሆነ ማለት ነው። ቂጣውን ለስለስ የሚያደርግ ፓውደር አለው። እሱ ነው ዋናው ግብአቱ፣ እሱ ነው የሚያደርግ ብዙዎች እርሾ እና አይ ቲንግ